እና ሩታ ምንም የሚለየን ነገር የለም፣ አንድ አይነት ነው። በጣም አመሰግናለሁ ሁላችሁንም፣ በተለይ አንተን። ሰላም ሰላም ቤተሰብ ደህና ናችሁ? እንዴት ናችሁልኝ? በመላው ዓለም የምትገኙ ወገኖቼ፣ ሰላሞቹ ብዙ ትርፍ ይበልልኝ። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሩታችን መኪና ተሸለመች ይሉሃል። አሁን ነው ማለት ነው ጋሻ አብርሃም ጊፍት እንዴት ያስደሰታችሁ፣ አላችሁ እንደኔ በጣም ነው ደስ ያለኝ። ይገባታል፣ ያንስባታል እንላለን እኛ ደግሞ ያትጠገ ወዳጆች ማለት ነው። ሩታችን እንኳን ደስ ያለች። ስለአንቺ በጣም ደስ ብሎኛል። በመሰረቱ እኔ ቤተሰብዬ ማለት ነው፣ ኢትዮጵያ ውስጥ ኔትወርክ በጣም አስቸጋሪ ነው። ከምሽቱ 12 ሰዓት ጀምሮ በሚባል ደረጃ ሙሉ ለሙሉ አይሰራም። በቃ ይሽከረከራል፣ ይሽከረከራል፣ ይሽከረከራል፣ ረጅም ሰዓታት እና ቪዲዮ በአግባቡ አይተን መጨረስ አንችልም። በአግባቡም ሰርተን ለመልቀቅ በቃ ታውቃላችሁ፣ ሌሊት ይደርሳል እና ስለዛ ነው እኔ ብዙ ጊዜ ሌት ሆኜ ከሰው ሁሉ መጨረሻ ቪዲዮ የምለቀው ለዛ ነው። እንደምትረዱኝ ተስፋ አደርጋለሁ። እናም ቤተሰብ ደስ አላችሁ? እንደኔ በእርግጠኝነት ብዙዎቹ በጣም ደስ ብሏችኋል። ሩታ ከዚህ በላይ ይገባታል። አዎ የሩታችን ማለት ነው። አይገርማችሁም? ፕሊን ይገባታል፣ እንኳን መኪና ማለት ነው። ፕሊን ምንድን ነው ትላላችሁ? የምሬን ነው። ደስ እኔ የተሰኘሁት ማታ የኔ ውድ ማለት ነው እንግዲህ፣ ወጣ ወጣ እያደረጓት ነው። ገና እኮ ናት። ባይ ዘ ወይ ምን ያህል ጊዜ ትቆያለሽ ሁላ ሲላን ነበር እንዴ! ሩታ እኮ ገና ሶስት ሳምንት ሆናት ከወለደች። ቤተሰብ እንዴ ምን ሆናችኋል? እንዳራስ ሁለት ወር ትታረስበት። ሲሪየስ ማለት ነው። ሩታችን፣ ሁለት ወርሽን በደንብ አርገሽ አጥሚትሽን እየጠጣሽ ከንፎሽን እየበላሽ ሁሉ ነገር በአግባቡ እየወሰድሽ እምር ብለሽ ነው። ይሄ የመጀመሪያ መታረስ፣ የምሬ ነው። በጣም ያስፈልግሻል፣ በጣም የሚያስፈልግሽ ነው። ሁለተኛ ዙር አይሆንም እንደመጀመሪያው ማለት ነው። ማለት ምንድነው አንቺ ወላድ፣ የመጀመሪያ ወላድ ነሽ። አጥንቶች በደንብ መጠገን አለባቸው፣ ሰውነትሽ በደንብ መጠንከር አለበት። ስለዚህ የመጀመሪያ ጊዜ በደንብ የተጠገነ ሰውነት ለቀጣይ እንኳን ፈጣሪ ፈቅዶ ደግሞ ሁለተኛ ልጅ እንኳን ቢመጣ ነው የሚለው አዎ ቢመጣ ሰውነቷ በደንብ አድርጎ ልጅ መሸከም ለምጥም፣ ለብዙ ነገሮችም እማትቸገር እንድትሆን ያው፣ እንግዲህ ከሳይንሱና ከእናቶች አባባል አንጻር ነው ይሄንን መረጃ ሹክ ያልኳችሁ ማለት ነው። ለማንኛውም እኔ ስለ ሩታ በጣም ደስ ብሎኛል። ቆንጆ መኪና ነው የተገዛላት፣ ይገባታል። ባለፈው ጊዜ ትዝ ካላችሁ አብርሃም በጊዞ ሲሄድ ሁላችንም ከው ኮሚሽሸሸሽን ያለው ለሩታ በግ በእርግጥ ለምትታረስበት በጊዜው መሄዱ ኢትስ ኦኬ ምንም ችግር የለውም። በጣም ቆንጆ ነገር ነው። ግን ደግሞ እሷ ላከፈለችው መስዋዕትነት ዘጠኝ ወር ሙሉ አርግዛ ልጇን እንደዚህ አመጣ ተጨንቃ ለወለደችበት ያን ሁሉ መሰናክል ለተሸከመችበት ጊዜያት አግባብ አይደለም፣ በቂ አይደለም። አብርሽን እዚህ ላደረሰችው ምክንያት እኮ ሩታችን ነች። ባይዘወይ ያው ሰው ምክንያት ይሆናል። የፈጣሪ ፍቃድ ነው ግን ስለዚህ ማለት ነው ሁሉ ነገር የመጣው በሩታ ነው ብለን ስለምናስብኛ ማለት ነው ለእሷ ጊፍት ያንስባታል ብለን ነበረ። በጣም ደስ በሚል ሁኔታ እንግዲህ አሁን ላይ መኪና ሽልማት አበርክቶላታል። ከዛ ባለፈ ደግሞ እሱ ወደ ወልዳ ስትገባ ነበረ ይህን ሽልማት ላደርግላት የነበረው ፕሮሰሱ ስላላለቀ ነው ብሏል። ያው እንግዲህ ያኔ በጊዜው የመጣው ያ ፕሮሰስ ስላላለቀ ነው ማለት ነው። ቤተሰብ ተረድተን ካል ጋሽ አብርሃም ተረድተን ካል አደራክን ነገ ደግሞ ከትዬ እርሜላ ጋር ምን ነገ ዛሬ ማለት ነው ተለጣጥፈ ምናምን ነገር እንዳትመጣ፣ ያው ደስታችን እንዳትከውዝብን ማለት ነው። የሩታም ደስታ ትንሽ ገፋ ይበላ፣ ትንሽ ገፋ ወደፊት። እና ትንሽ ጊዜ አጥፉልን ሄርሜላን ከሚዲያው ላይ ደስታችን እንዳይቆረፍድ ማለት ነው። እሷ እኮ የደስታችን መቆርፈድ ምክንያት፣ የሰላማችን መጥፋት ምክንያት ናት። ስለዚህ ሄርሜላን ለጊዜ ማለት ነው የሆነ ክፍል ግዝ ጉባትና እዛው ትሬት አድርጓት፣ እኛ ማየት መስማት አንፈልግም ስላለው መረጃ ማለት ነው። ሲሪየስ እንዴ ለምን ሩታችን ሰላም ወይ ጥፋ። ለምን ትናደድ? ለምን ትበሳጭብን? አዎ እና እንግዲህ ደስ ይላል፣ ጥሩ ነው። ሁሉም ሰው በጣም አጨብጭቦለታል ትናንት ምሽት ማለት ነው። አዎ መደረግም አለበት እንጂ ከሩታ በላይ ምን አለስ? ያው ከሚስት በላይ ለአብርሃም ማለት ነው፣ ወንድ ልጅ የሰጠችው? የልቡን መሻት እኮ ነው ያገኘው። ቢያቅ እንደው እኔ ስለዛች ሴት አላረሳም። በቃ ለማንኛውም ያለችበትን ሁኔታ አይታችኋል አይደለ? ታመምኩኝ፣ አስመለሰኝ፣ አሯሯጠኝ እያለች ነበረ። እኛ እዛው በጸበልሽ ብለናል። ሄርሜላ እንደው በፈጠረሽ ይሁንብሽ እንደራስ ሽንቻይ። ነገ ሌላ ታምር ፈጥረሽ ከአብርሃም አረገስኩ ከከሌ እንደዚህ ብለሽ ያልሆነ ነገር አቀነባብረሽ ብትመጪ ነገር ይበላሻል። እውነት ነው። ለማንኛውም ቤተሰብዬ፣ እኔ ስለ ሩታ ደስታ ብቻ ነው ዛሬ ማውራት የምፈልገውና ግን ካስተዋላችሁት፣ ድሮ ታስታውሳላችሁ የመጀመሪያ መኪናቸውን ሲገዙ ሩታና ብርሽ የነበራት ደስታ ሩታ እኔ ያረሰው መቼ የመጀመሪያ ጊዜ መኪናዋን ገዝቶ ሰርፕራይዝ ሲያረጋት ያን ትልቁ መኪና ማለት ነው የጋራቸውን በጣም ከሚገባው በላይ ነበር የፈነጠዘችው። ትላንትና አይታችሁ ከሆነ ደስ ብሏታል። ነገር ግን ብዙም ብዙም አይደል የሆነ ብዙም የሞቀ ነገር አይታይበትም። ለምን ለምን? ያው የሆኑ ነገሮች በመሃል የተፈጠሩ አሉ። እሷን ሰላም የነሷት ነገሮች አሉ። አይ ቲንክ የኤርሜላንም ሁኔታ ተመልክታለች። አብርሃም ላይ እንደዛ አይን አይኑን እየተቅለሰለሴ ስታየው እሱ ደግፏት ምናምን በቃ ሌላ ታሪክ ሆኖ ያንን ቪዲዮ ታያዋለሽ በእርግጠኝነት እና ያ ሁሉ ነገር ችላ ነው በውስጧ። ስለዚህ ምክንያቷ ደግሞ በጣም የመደብዘዝ ነገር በትንሹም ቢሆን በጣም ባይባል በትንሹም ቢሆን ደብዘዝ ያለ ነገር ከድሮ አይቼያታለሁ። ይሄ ደግሞ በሕይወቷ ውስጥ የማትፈልጋቸው ነገሮች አሁንም ድረስ ሳያቋርጡ እየተካሄዱ ስለሆነ ነው በሄርሜላ እና በአብርሃም መካከል። ዋናው ቁም ነገር እንኳንም ሩታችን ማለት ነው። ቆይ የመኪና ተሸለመችልን ሩትዬ ይገባሻል ነው የምንለው። ለማንኛውም ፈጣሪ ልጅሽን በጸጋ በግርማ ሞገሱ ያሳድግልሽ። አንቺና ልጅሽ ጤና፣ ዋናው ጤና አይደለም? ቤተሰብ እና አብርሃም ትላንትና እኮ ሲናገር ማለት ነው ከሩታ ጋር ቀጣይ ላይፍ፣ ቀጣይ ሁን ፊውቸር፣ እንዴ ቀጣይ ልጁ እላ እንዳለው የሚያወራው አይነት አካሄድ ነው ሄደው እና፣ ይህ ሁሉ ታዲያ ፍላጎት ካለ ከአንተ ምን አለበት፣ ሽርሜላ የተባለችው ሴትዩ ለአንዱ አስረክበ ዞር ብትል ሙድ ማለት ነው እንዴ? የምሬን እኮ ነው። በቃ ሩታን እስከ መጨረሻው የህይወት አጋር አድርገህ እስካሰብካት ሚስት እስካረካት ድረስ ያችን ሴት ማስወገድ በቃ አሁን እኮ ያችን ሴት ታውን የተባልከው ምንም እኮ አርግ የተባልከው የለም። አንተ ከሷ መላቀቅ ያቃተክ ነገር ነው። እኛ ግራ ይገባል ሁሌም። የእኛን አይደለም የሩታን የኦዲየንስን እራሱ ሰላም የምታደፈርሰው የእርሜላ ናት። ስለ እርሜላ እንዲያውም ጭራሽ አንተ እራሱ አይመለከትም አብርሃም የሚመለከተ ስለ ሩታና ስለ ልጅ ነው። እውነን ለመነጋገር ማለት ነው ማለት በሰብአዊነት ሰዎችን ልናገዝ ልንረዳ እንችላለን። ነገር ግን አግባብ አለው። ቤተሰብ እሄር ሜላ ፍቅር የሚመስል ነገር እሱ ላይ እንደያዛት ሆና ነው አሁን ድረስ እየተወነች ያለችው። አሁን ጭራሽ የእርግዝና ምልክት እያሳየች ነው። እኔ የለሁበትም። ለማንኛውም ሩትዬ እንኳን ደስ ያለሽ። ኦዲየንሶች ጠቅላላ፣ የሩትዬ ምርጥ ኦዲየንሶች እንኳን ደስ ያላችሁ። ሰላማችሁ ይብዛለን። ቅድሜት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ።